ስፖርት በመስራት አንድ ሆናችሁ ስላ ኮራችሁን እናመሰግናለን። መሰግናል። በአጠቃላይ የተሳተፉትን ስድስት መቶ ተማሪዎች ሽልማት የሚረከቡልን እንጠይቃለን። እጅግ በጣም ተስፋ የሚጣልባቸው ወጣቶች፣ ሀገራችንን ወደፊት የሚያገለግሉ በተለይም እንደሰሩበት የጸጥታ ተቋማት አይነት እንደ ፌደራል ፖሊስ እና የኢትዮጵያ ፖሊስን አጠቃላይ ወጣቶች እንዲቀላቀሉ እንዲነሳሱ ያደረጉ ልጆች ናቸውና እጅግ በጣም እናመሰግናለን። የወደፊቱ የኢትዮጵያ ተስፋዎች። በመቀጠል ሽልማት አስቷጦ በመፈጸማቸው የሽልማት ይጠራቸዋለን ቀ ኢንጂሪን ሾቱ ርስ ኢንጂኒሪንግ ዱስሪ በመቀጠል ደግሞ በብሔራዊ ደህንነት በቃ ዋና መምሪያ የቪአይፒ እና በረራ ለህንነት መምሪያ የጀባና አቀባበል በማድረግ የላቀ አስተዋጽኦ አጠቅቷል። ከዛ በመቀጠል በአዲስ አበባ ከተማ አስተዳደር ትምህርት ቢሮ ለሰላም በር አንደኛና መለስተኛ ሁለተኛ ደረጃ ትምህርት ቤት የማስፖርት ተማሪዎችን በማሳተፍ የላቀ አስተዋጽኦ አበርክተው የኢትዮጵያ ኦሎምፒክ ኮሚቴ የኢትዮጵያ ኦሎምፒክ ኮሚቴ በ71 ኪሎግራም የቦክስ ውድድር ወርቅና የቡድን ዋንጫ ያስገኘ ረዳት ሳጅን ቤገዘር ዳንኤል። በ71 ኪሎግራም የቦክስ ውድድር አንድ ወርቅና የቡድን ዋንጫ ያስገኘ ወጣት ጥርቅ ይሁን አዲሱ። በወንዶች ዳርት ውድድር ሁለት ወርቅና አንድ ብር ያስገኘ ኢንስፔክተር መኮንን ጌታቸው። ቀጥሎ የምጠራቸው አሰልጣኞችን ነው። ኢንስፔክተር መኮንን ጌታቸው የቦክስ ቡድኑ ሁለት ወርቅና አንድ ብር እንዲያስገኝ እንዲሁም የዋንጫ ባለቤት እንዲሆን ያደረገ አሰልጣኝ ነው። ኢንስፔክተር መኮንን ጌታቸው። አብዱል ሰመድ አህመድ የዳርቶ አሰልጣኝ፣ አንድ ወርቅና በነጠላ ሁለት ወርቅ በቡድን ስምንት ብር ያስገኘ አሰልጣኝ ነው። አብድም ሰመድ አክብል ኮማንደር ጌታቸው ዳባ በአትሌቲክስ 15 ወርቅ 19 ብር 12 ነሐስ እና በሴቶች የቡድን ዋንጫ እንዲገኝ ያስቻለ አሰልጣኝ ነው። ኮማንደር ጌታቸው ዳባ ማስተር ጸጋ በገብረ ክርስቶስ የአጠቃላይ ዋንጫ አሸናፊ ይሞላለች። ለዚህ ትልልቅ በቃ ያደረጉ ስፖርተኞቻችንን አሰልጣኞቻችንንና አመራሮቻችንን እጅግ በጣም እናመሰግናለን። በመሆኑ ዋንጫዎቹ ለክቡር ኮሚሽነር ጀነራል ማኔጅመንት ማንት በቦክስ የተገኘውን ዋንጫ አሰልጣኝ ኢንስፔክተር መኮንን ጌታቸው እና ኮንስታብል ኤርሚያስ መስፍን እንዲያስረክቡ እንጠይቃለን። አሰልጣኝ ኢንስፔክተር መኮንን ጌታቸው ባለፈው ሳምንት ጊኒ ኮናክሪ ውስጥ በነበረው የቦክስ ውድድር ኢትዮጵያን በመወከል ምዕራብ አፍሪካና ሰሜን አፍሪካዊ ሀገሮችን በማሸነፍ የብር ሜዳሊያ ያመጣ አሰልጣኝ ነው። እጅግ በጣም እናመሰግናለን። ኤርሚያስ መስፍን በውድድሩ ላይ የምስራቅ አፍሪካን ዋንጫ ያመጣ የወርቅ ሜዳሊያ ያስገኘ ስፖርተኞቻችን ናቸው። እጅግ በጣም እናመሰግናለን። በአትሌቲክስ ኮማንደር ጌታቸው ዳባ እና ኮማንደር የሺ ከተማ በሴቶች የተገኘውን ዋንጫ ያስረክሙልናል።